ኮሎኔል ደመቀ ጉድ የሚያስብል እጅንም በአፉ የሚያስጭን አነጋጋሪ አስተያየት ሰጠዋል። ከዓመት በፊት የፋኑ ትግል ምክንያታዊ አይደለም ሲሉ ተደምጠው የነበሩት የወልቃይቱ አለቃ ዛሬ ደግሞ የውስጥ ባንዳ ያሉትን ኃይል ጋር እንደሚፋለሙ ተናግረዋል። ኮሎኔሉ በስም ያልጠቀሱትና የውስጥ ባንዳ ሲሉ የፈረጁት የፋኑን ኃይል እንደሆነ ታምነዋል። ኮሎኔል ደመቀ የምንዘጋጀው የምንሰለጥነው ጦርነትን ለማስቀረት ነው ያሉም ሲሆን የተከዜ ዘብ ህገ መንግስቱን መሰረት አድርጎ ነው የተደራጀው ማለታቸው ደግሞ የትኛው ህገ መንግስት የሚል ጥያቄን አጭሯል። አቶ አሸተ በበኩላቸው ህዝቡ ሌሊቱን ምሽግ ውስጥ ነው ብለዋል። በቀዳሚነት የምንመለከተው ጉዳይ ነው። እስራኤል ሻዕቢያ ላይ ሰይፏን መዘዘች። ቁርጡ ቀን ሲመጣ ፕሬዚዳንት ኢሳያስ ብቻቸውን ቀርተዋል። ስሌታቸው ሁሉ እንዳሰቡት ሳይሆን ቀርተዋል። እስራኤል በዛሬው ዕለት ኢትዮጵያ ወደ ቀይ ባህር መመለስ አለባት ይህ አቋሜ ነው እወቁት፣ ብላለች። ይህ የቴል አቢብ አቋም እስራኤልን ከጎኑ አሰልፋለሁ ብሎ ላመነው ሻቢያ ታላቅ ድንጋጤን ፈጥሯል። የእስራኤልን አቋም የተመለከተ ዝርዝር ዘገባ ይዘናል። የሄዝቦላ ዋና ኢታማጆር ሹም በእስራኤል ጥቃት ተገደሉ። በጥቃቱም ሌሎች ከፍተኛ ባለስልጣናትም መገደላቸው ተገልጿል። ሄዝቦላ የኢታማጆር ሹሙን ሞት አረጋግጦ እስራኤል ጥቃቱን በመፈጸም ቀይ መስመር አልፋለች ሲል አስጠንቅቋል። እንመለስበታለን። አክብሮታዊ ሰላምታ የችን በያላችሁበት የዓለም ዳርች የረሳችሁ የተወደዳቸው የአንዳፍታ ሚዲያ ቤተሰቦች ከአንድ ሀፍታ ላአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኮሎኔል ደመቀ ጉድ የሚያስብል ጅንም በአፍ የሚያስጭን አነጋጋሪ አስተያየት ሰጠዋል። ከአመቱ በፊት የፋኖ ትግል ምክንያታዊ አይደለም ሲሉ ተደምጠው የነበሩት የወልቃይቱ አለቃ ዛሬ ደግሞ የውስጥ ባንዳ ያሉትን ኃይል ጋር እንደሚፋለሙ ተናግረዋል። ኮሎኔሉ በስም ያልጠቀሱትና የውስጥ ባንዳ ሲሉ የፈረጁት የፋኖን ኃይል እንደሆነ ታምኗል። ኮሎኔል ደመቀ የምንዘጋጀው የምንሰለጥነው ጦርነትን ለማስቀረት ነው ያሉም ሲሆን የተከዜ ዘብ ህገ መንግስቱን መሰረት አድርጎ ነው የተደራጀው ማለታቸው ደግሞ የትኛው ህገ መንግስት የሚል ጥያቄ አጭሯል። አቶ አሸተ በበኩላቸው ህዝቡ ሌሊቱን ምሽግ ውስጥ ነው ብለዋል። ወልቃይት ላይ ወታደራዊ ውጥረቱም ከመቼውም ጊዜ በላይ ይሏል። ህዋት ከሰሞኑ በጠለምት በኩል ተከዜን ተሻግሯል መባሉ ደግሞ ትኩሳቱን ያባባሰ ጉዳይ ነው። ተከዜን እጠብቃለሁ በሚል እየተደራጀ ያለው የተከዜ ዘብ ታዲያ ወታደሮች ዝግጅነቱን እያጠናከረ መጥቷል። ከሰሞኑም ተጨማሪ ወታደሮችን አስመርቋል። ከዚህ የምረቃ ስነ ስርዓት በኋላ ንግግር ያደረጉት የወልቃይት ዞን ምክትል አስተዳዳሪ ኮሎኔል ደመቀ ዘውዱ ሰፊና የሚያነጋግር አስተያየት ሰጠዋል። ኮሎኔሉ የተከዜ ዘብ በምን መሰረት ላይ እንደተደራጀ፣ ወልቃይት ለምን እየታጠቀ እንደሆነ፣ እንዲሁም የውስጥና የውጭ ባንዳ ላሏቸው አካላት ዘርዘር ያለ ነገር አንስተዋል። የተከዜ ዘብ የተደራጀው በስሜት ሳይሆን በስሌትና በምክንያት ነው ያሉት ኮሎኔል ደመቀ ዘውዱ የተከዜ ዘብ ለማንና ለምን ዓላማ እንደሚታገል ጠንቅቆ የሚያውቅ ኃይል ነው ካሉ በኋላ የተከዜ ዘብ ሕገ መንግሥታዊ መዋቅርን ተከትሎም ለሕዝብ ሰላምና ለሀገር ደህንነት የሚታገል ኃይል ነው ሲሉ ገልጸውታል። ቀጥለውም የውስጥና የውጭ ባንዳዎች ስላሏቸው አካላት የሚከተሉትን ብለዋል። የተከዜ ዘብ በስነ ልቦ ነው የተጠናከረና የህይወት መስዋዕትነትን ሲከፍል የቆየም ለመክፈል የተዘጋጀም ሕዝብንና ሀገርን ከውጭና ከውስጥ ባንዳዎች ከክልሉ የጸጥታ መዋቅር ከሀገር መከላከያ ሰራዊትና ከሌሎችም ሰላም ወዳድ ኢትዮጵያውያን ጋር በመሆን የሚጠብቅና የሚያስከብር ነው በማለት ተደምጠዋል። በኮሎኔሉ ንግግር የውስጥ ባንዳ ተብሎ የተጠቀሰው የፋኖ ኃይልና ደጋፊ ነው። የወልቃይት ከፍተኛ አመራሮች በተለያዩ መድረኮች በሚያደርጉት ንግግር ፋኖን የውስጥ ባንዳ ሲሉ ሲፈርጁት ይታያል። ላብነትም ከወራት በፊት ከአስር በላይ የተከዘዘብ አባላት በፋኖ መገደላቸውን ተከትሎ የአካባቢው አስተዳደር ግድያው በውስጥ ባንዳዎች የተፈጸመ ነው ሲል ገልጾት ነበር። ኮሎኔል ደመቀ በትናንቱ ንግግራቸው ከመከላከያ ሰራዊቱና ከክልሉ ኃይል ጋር ሆነን ፋኖን እንከላከላለን ብለዋል። ኮሎኔሉ አክለውም የምንሰለጥነው ጦርነትን ለመክፈት ሳይሆን ጦርነትን ለማስቀረት የታሰበና በኃይል ወራለሁ ለሚል ደግሞ በቂ ዝግጅት መኖሩን እንዲያውቅና የሰላም አማራጭን እንዲከተል የሚያደርግ ነው ብለዋል። ጥያቄያችን በሰላም እንዲቋጭ በመደራጀትና በመናበብ የጠላትን ሴራ ለማጤንና ትውልድን ለማሻገር ስልጠናው ተጨማሪ አቅምን ይፈጥራል ሲሉ ተናግረዋል። የወልቃይቱ ዋና አስተዳዳሪ አቶ አሸተ በበኩላቸው ሕዝቡ ምሽግ ላይ ነው ብለዋል። በወልቃይት ጠገዴ ጉዳይ በርካታ ዓለም አቀፍ ኃይሎች ጫና ቢያሳድሩም ሕዝቡን ይዞ የተሸነፈ የለምና ዛሬ በትግላችን ቀና ብለን መሄድ ጀምረናል ያሉት አስተዳዳሪው ቀን የእርሻ ቦታ፣ ሌሊት ምሽግ የሚገቡም የተከዚ ወታደሮች ድንበር ጭምር እየጠበቁ መሆናቸውን ገልጸዋል። ቀጥለውም እንዲህ ይላሉ። ከሶስት አስርት ዓመታት በላይ ከአፓርታይድ በከፋ ሁኔታም ረግጦ የገዛው የነበረውን ወልቃይት ጠገዴን ዳግም ተመልሶ ለመቆጣጠር የተለያዩ የፖለቲካ ሴራዎችን አለፍ ሲልም የኃይል አማራጭን ታሳቢ ያደረገ እንቅስቃሴን ያለማል። ዛሬም ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስሌት፣ የማደናገሪያ ፕሮፓጋንዳን በመልቀቅ ላይ ነው። ይህ ኃይል ፍላጎቱ ወልቃይት ጠገዴ ሙጃሂዲን መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ። ይህ ደግሞም በወልቃይት ጠገዴ አማራ ህዝብ መቃብር እንጂ የማይታሰብ ጉዳይ ነው በማለት ለዋት ማስጠንቀቂያ ልከዋል። የኃይል አማራጭን አስበው ለወረራ የሚዘምቱ ካሉ አንታገስም ሲሉም አክለዋል። የኢትዮጵያን የባህር በር ጥያቄ በርካታ ሀገራት እየደገፉት ነው። ዛሬ ዕለት በተሰማ አንድ መረጃ ደግሞ እስራኤል በባህር በሩ ጉዳይ ከኢትዮጵያ ጎንነኝ ስትል አስታውቃለች። ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እስራኤል ሙሉ ለሙሉ እንደምትደግፍ በአምባሳደሯ በኩል አስታውቃለች። ይህንን ያሉት በኢትዮጵያ የእስራኤል አምባሳደር አብራም ንጉሴ ናቸው። ኢትዮጵያ ለኢኮኖሚዋ ለዋላዊነቷና ደህንነቷ የባህር በር እንደሚያስፈልጋት እስራኤል ታምናለች ያሉት አምባሳደር አብርሃም ንጉሴም እስራኤልም ኢትዮጵያ ለምታደርገው ጥረት በዲፕሎማሲናም በሰላማዊ መንገድ ከኢትዮጵያ ጎን ናት ብለዋል። ሁለቱ ሀገራት የአንድ ሳንቲም ሁለት ገጽታዎች ናቸው ያሉት አምባሳደር ኢብራም ሁለቱ ሀገራት ጥንታዊናም ልዩ የሆነ የብዙ ዓመታት የዲፕሎማሲ ግንኙነት ያላቸው መሆናቸውንም ጠቅሰዋል። በዚህኛው ዘመንም ሁለቱ ሀገራት የሚተባበሩናም የሚረዳዱ ናቸው ብለዋል። ይህንን ደግሞ በአለም አቀፍ መድረክም በ የተባበሩት መንግስታት ድርጅት ጭምር እስራኤል ኢትዮጵያን ትደግፋለች፣ ኢትዮጵያም እስራኤልን ትደግፋለች ካሉ በኋላ ይህ መደጋገፍ ግን በኢኮኖሚውም፣ በጤናውም፣ በግብርናውም ያለ ነው ብለዋል። የእስራኤል ምክር ቤት አባል ጸጋ ፋንታሁን የኢትዮጵያ የባህር በር ጥያቄን በተመለከተ ሲናገሩ ኢትዮጵያ የባህር በር ጥያቄዋን በሰላማዊና በዲፕሎማሲያዊ መንገድ የማግኘት መብቷ የተጠበቀ ነው ብለውታል። በእስራኤል የኢትዮጵያ አምባሳደር ተስፋ ይታይህ በበኩላቸው በእስራኤል በኩል ኢትዮጵያ የባህር በር የማግኘት ጥያቄዋን የመቃወም አዝማሚያ እንደሌላት አንስተዋል። ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛው ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር እንድታግዛት ትፈልጋለች ብለዋል። የቀድሞው የሰላም ሚኒስቴር ዴታ ታዬ ደንዳ አዲስ ሶስት ተደራራቢ ክሶች ቀረቡባቸው። የቀድሞው የሰላም ሚኒስቴር ዴታ ታዬ ደንዳ ላይ አቃቢ ሕግ አዲስ ሶስት አይነት ክሶች እንዳቀረበባቸው ተሰምተዋል። ከዚህ ቀደም ከቀረቡባቸው ሶስት ተደራራቢ ክሶች በሁለቱ ነጻ ተብለው፣ በአንዱ የተፈረደባቸው ታዬም ጥፋተኛ በተባሉበት ወንጀል የቅጣት ማቅለያ ለማቅረብ በቀረቡበት ዕለት አዲስ ክስ ጠብቋቸዋል። ታዬ ዛሬ ህዳር 15 ቀን 2018 ስምንታም ትምረት የቅጣት አስተያየት ለማቅረብ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት መቅረባቸው ታውቋል። በዛሬው የጸረ ሽብር ችሎት ታየም ቀድሞ በተሰጣቸው ተለዋጭ ትዕዛዝ መሰረት ጥፋተኛ በተባሉበት የጸና ፍቃድ ሳይኖርም የጦር መሳሪያ ይዞ መገኘት ወንጀል የቅጣት ላይ አስተያየት አቅርበዋል። ችሎቱ የግራ ቀኙ የቅጣት አስተያየት መርምሮም ቅጣት ለመወሰን ለህዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይሁን እንጂ ታይ ጥፋተኛ ከተባሉበት ወንጀል በተጨማሪም ሶስት ተጨማሪ ተደራራቢ ክሶች በአቃቤ ሕግ ቀርቦባቸዋል። ዛሬው የችሎት ውሎ አቃቢ ሕግ አዲስ የወንጀል ክስ በታየ ላይ የከፈተ ሲሆን ይህ አዲስ የወንጀል ፋይል እንደቀረበባቸው ጠበቃቸው አበራ ንጉሡ ገልጸዋል። በታየ ላይ የቀረበው አዲስ የወንጀል ክስ ይዘት ሆርን ኮንቨርሴሽን ከተሰኘው የዩቲዩብ ቻናል ጋር ያደረጉትና በሦስት ተከታታይ ምዕራፍ ከቀረበው ፕሮግራም ጋር እየተያዘ ነው። ቃለመጠይቁን መነሻ ባደረገው ክስ ሶስት ተደራራቢ ወንጀሎች ቀርቦባቸዋል ሲሉ ጠበቃቸው ተናግረዋል። የመጀመሪያው መንግስትን በኃይል ለመጣል ግዙፋዊ መሰናዱ ማድረግ ሲሆን፣ ሁለተኛው ክስ የሀገር መከላከያ ሰራዊት ላይ ሀሰተኛና አደናጋሪ ወሬዎችን መንዛት የሚል ነው። ለሶስተኛነት የቀረበባቸው ክስ ደግሞ በህገ መንግሥት መሠረት የተመረጠ የሀገሪቱን መንግስት መድፈር የሚል መሆኑን ከዛሬው ችሎት ውሎ መረዳት መቻላቸውን ጠበቃቸው ገልጸዋል። ታየ ደንዳ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ

ከጠላት ጋር መተባበር መገፋፋትና ግዙፋዊ መሰናዶ እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል ሶስት ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ የሚታወስ ሲሆን ፍርድ ቤቱ ኅዳር 3 ቀን 2018 ዓ.ም በአስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ሶስት ወንጀሎች በሁለቱ ነፃ ናቸው ማለቱ አይዘነጋም። ከፍተኛ ፍርድ ቤቱ ታይ ጥፋተኛ በተባሉበት አንድ ክስ ማለትም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ቅጣት ለመወሰን ለኅዳር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የሄዝቦላ ዋና ኢታማጆር ሹም በእስራኤል ጥቃት ተገደሉ። በጥቃቱም ሌሎች ከፍተኛ ባለስልጣናትም መገደላቸው ተገልጿል። ሄዝቦላ የኢታማጆር ሹሙን ሞት አረጋግጦ እስራኤል ጥቃቱን በመፈጸም ቀይ መስመር አልፋለች ሲል አስጠንቅቋል። እስራኤል ከወራት በኋላ በቤሩት በፈጸመችው አዲስ ጥቃት ከፍተኛ የሄዝቦላ ባለስልጣን ገድላለች። የእስራኤል ጦር በሊባኖስ ዋና ከተማ ቤሩት ደቡባዊ ዳርቻ ላይ በፈጸመው ጥቃት የሄዝቦላ ከፍተኛ ባለሥልጣንን መገደላቸው ተነግሯል። የተገደሉት ባለሥልጣን የሄዝቦላ ዋና የኤታማዦር ሹም ሃይታም አሊ አል ታታባይ መሆናቸው የተገለጸ ሲሆን ቡድኑን በተለያዩ ከፍተኛ የሥልጣን እርከኖች ላይ ሲያገለግሉ የነበሩ ናቸው ተብሏል። የሊባኖስ ጤና ሚኒስቴር በዳሂ ዲስትሪክት የመኖሪያ ሕንፃ ላይ በተፈጸመ ጥቃት በትንሹ አምስት ሰዎች መገደላቸውን እናም 28 ሰዎች መቁሰላቸውን አስታውቋል። ሄዝቦላህ የታታ ባይን ሞት አረጋግጦ እስራኤል ጥቃቱን በመፈጸም ቀይ መስመር አልፋለች ብሏል። የእስራኤል ጦር ከወራት በኋላ በደቡባዊ ቤሩት ጥቃት ሲፈጸም ይህ የመጀመሪያው ነው። ባለፈው ህዳር ወር በዩናይትድ ስቴትስና በፈረንሳይ አደራዳሪነት የተካሄደው አደራዳሪነት የተኩስ አቁም ስምምነት ቢደረግም እስራኤል በኢራን ከሚደገፈው ሄዝቦላህ ጋር ግንኙነት አላቸው ያለቻቸውን ሰዎችና ተቋማት ማጥቃቷን አጠናክራ ቀጥላለች። የእስራኤል ባለሥልጣናት ሄዝቦላህ ወታደራዊ አቅሙን ዳግም ለማጠናከር እየሞከረ ነው በማለት ይከሳሉ። አክለውም የጦር መሳሪያ ወደ ሊባኖስ እያስገባና በሮኬቶችና ሚሳይሎች ምትክ የሚፈነዱ ሰው አልባ አውሮፕላኖችን እያመረተ መሆኑን በመጥቀስ ግጭት ሊቀሰቅስ ይችላል የሚል ስጋት መኖሩን ይገልጻሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናሁም ከጥቃቱ በኋላ በሰጡት መግለጫ በእኔ መሪነት የእስራኤል መንግስት ሂዝቦላህ አቅሙን መልሶ እንዲያጠናከር፣ በእስራኤል መንግስት ላይም ስጋት እንዲፈጥር አንፈቅድም ብለዋል። የሊባኖስ መንግስት ሂዝቦላህ ትጥቅ ለማስፈታት የገባውን ግዴታ ይፈጽማል ብለው እንደሚጠብቁም ተናግረዋል። የሊባኖስ ፕሬዝ ዳንት ጆሴፍ አዎን በደቡባዊ ሊባኖስ ቢያንስ አምስት ቦታዎችን በቁጥጥሯ ስር አድርጋ የምትገኘው እስራኤል የምትፈጽመውን ጥቃት እንድታቆምና ከሀገሪቱ ለቃ እንድትወጣ የዓለም አቀፉ ማህበረሰብ ጫና እንዲያደርግ አሳስበዋል። የእስራኤል ድርጊት ለ13 ወራት ግጭት ያስቆመውን ስምምነት የጣሰ ነው ሲሉም ኮንነዋል።